መጽሐፍ እንደዚህ በወይን ጠጅም አትስከሩ በመንፈስ ምን በሉ ተሞሉ የተሞላ የሚለው ቃል ከመንፈስ ቅዱስ ጋር በተያያዘ ከአንድ ጊዜ በላይ የሚሆን ነገር ነው በቃ ክርስትና ኮ ይሄ ነው በቃል መሞላት በመንፈስ መሞላት ስለ መንፈስ ቅዱስ ሙላት በጣም ቅልል ያለ ምልከታ ሊኖረን አይገባም ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማሕፀኗ ውስጥ ዘለለ በኤልሳቤጥም መንፈስ ቅዱስ ሞላባት መንፈስ የሚመጣብህ ወንድሜ ለአንተ አላማ አይደለም። መንፈስ የሚመጣው የእግዚአብሔር ፕሮግራም በአንተ እንዲፈጸም። የሐዋርያት ሥራ ምዕራፍ አራት ላይ ቁጥር ስምንት ላይ በዚያን ጊዜ ጴጥሮስ። እንዴ ምነው ቀለል ላረጋችሁት? ምንን ተሞልቶ መንፈስ ቅዱስን ተሞልቶ እንዲህ አላቸው። ይሄ ነው ርዕሴ፣ መንፈስ ቅዱስን ተሞልቶ እንዲህ አላቸው። እንደምታውቁት ምዕራፍ አራት ከቁጥር አንድ ጀምሮ እስከ ቁጥር ስድስት ድረስ በጣም የሚያስፈራሩ በጣም ከባድ የሆኑ እነዚህ የሸንጎ አባላት ኢየሱስን ያስፈረዱ፣ ስለ ክርስቶስ ትንሣኤ እነሱ ተሰርቋል ይላሉ እነዚህ ደግሞ ተነስቷል ይላል። እነዛ ተሰርቋል፣ እነዚህ ተነስቷል። እነዛ ተሰርቋል፣ እነዚህ ተነስቷል። በዚህ ንግግር ውስጥ እነዚህ በኢየሩሳሌም የነበሩ አይሁዶች እንዲሁም ደግሞ ሰዶቃውያን መንፈስም መልአክም ሙታንም ትንሣኤም የለም የሚሉ ናቸው። ስለዚህ ስለ ትንሣኤ ነው እየተነገረ ያለው። እናቸው በጣም አስፈሪ ሰዎች ናቸው። በጣም የመጨረሻውን ፍርድ የሚበይኑ ሰዎች ናቸው። በነዚህ ሰዎች አይደለም ከነዚህ ሰዎች በፊት በአንዲት ገረድ ፊት ጴጥሮስ ኢየሱስ ጋር አብሮ ስለመሆኑ እንኳ ደፍሮ ለመናገር በሚፈራበት በዛ ማንነቱ እዚህኛው ላይ ሲመጣ የሚናገራቸው ከዚህ ከምዕራፍ አራት ከቁጥር ስምንት ጀምሮ ምናልባትም ምዕራፍ ሁለትም ላይም ስታጠኑት ከምዕራፍ ሁለትም ጀምሮ የሚናገራቸው ነገሮች ኤክስትሪምሊ ድፍረት የተሞላው በጣም በሚያስገርም ነፃነት ምንም አይነት ስጋት በለለው እንደው ግደሉኝ ቶሎ በሚል በሚመስል እውነት እውነቱን የሚናገርበት ዲያሎግ ነው እዚህ መጽሐፍ ላይ የምናየው። እና ይህ ሁሉ ከምን መጣ ስንል ቁጥር ስምንት ላይ ነው ያለው ቁልፍ በዚያን ጊዜ ጴጥሮስ መንፈስ ቅዱስን ምን ብሎ ተሞልቶ። ሃሌሉያ የተሞላ የሚለው ቃል ከመንፈስ ቅዱስ ጋር በተያያዘ ከአንድ ጊዜ በላይ የሚሆን ነገር ነው። እንደምታውቁት ምዕራፍ ሁለት ላይ መንፈስ ቅዱስ በጥምቀት መልክም በመሞላትም መልክ መጥቷል። ከዛ በኋላ ግን ምዕራፍ አራት ላይ አሁን ሲመጣ እንደገና ነው። ጴጥሮስን ፐርሰናሊ ነው፣ እዚ ጋር ፐርሰናሊ መንፈስ ቅዱስን ተሞልቶ ይላል። ስለዚህ ዛሬ እንደዚህ ይሆናል። አጠገባቸው ያለውን ሰው የእግዚአብሔርን መንፈስ ተሞልተ ትወጣለ በሉት። እስኪ ሀሌሉያ። ከዛ መንፈስ ቅዱስ የተሞላ ሰው በምን አይነት ድፍረት፣ በምን አይነት የሚያስገርም ግልጽነት እንደሚያወራ ተመልኩት። እንዲህ አላቸው፣ እናንተ የህዝብ አለቆችና ሽማግሌዎች፣ እኛ ዛሬ ለድዊው ሰው ስለተደረገው መልካም ስራ ይህ በምን እንደ ዳነ ብንመረምር እናንተ በሰ አላችሁት እግዚአብሔርም፣ ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን። ሀሌሉያ ሃሌሉያ። ከዛ እንደዚህ ይላል። ይህንን ሳልናገረው ማለፍ አልፈልግም። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው፣ ይልና ቁጥር አስራ ሁለትን እባካችሁ ብታውቁትም ብዙ ጊዜ ብትሉትም በመንፈስ ቅዱስ አማካኝነት እንደገና ደግማቸው አንብቡልኝ፣ እስኪ መዳን በማንም እሺ፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ሀሌሉያ! እስኪ ለዚህ ቃል ለእግዚአብሔር ክብር አምጡ። ዋው! ድንቅ ቃል አሜን ነው። ድንቅ ቃል። በቃ አለቀ፣ ዘጋልን። በቃ ኦፕሽኑን በሙሉ ደፈነልን። በቃ አንድ ብቻ ነው ያለዋል። መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች ሁሉ የተሰጠ ስም ከሰማይ በታች ሌላ የለም ብሎ ዘጋው በማህተም ዋ። ከዛ እንደ ጴጥሮስና ዮሐንስ ይላል ቀጥሎ፣ ምን ይላል? በግልጥ በድፍረትም፣ በግልጥም ማለት ነው በግልጥ እንደ ተናገሩ ባዩ ጊዜ መጽሐፍትን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስ ጋር እንደነበሩም አወቋቸው። የተፈወሰውንም ሰው ከነርሱ ጋር ቆሞ ሲያዩ የሚመልሱትም ይሄ ጸጋ ያገኛችው በግልጥ እንደተናገሩ ያልተማሩ ቢሆኑ አሳ አጥማጅ ቢሆኑም ሴኩላር እውቀት ባይኖራቸውም ግን ከማን ጋር እንደነበሩ አወቁ ይላል። አልሰማሁም? ከኢየሱስ ጋር ሆነ ያልተማረ ሰው መሆን አትችልም። ረ አሜን። ምክንያቱም ራሱ ኢየሱስ ምን ብሏል? ልጆችሽ ከእግዚአብሔር የተማሩ ይሆናሉ። ራሱ ኢየሱስን ምን ብለውታል? ይሄ ሰው መጽሐፍትን ሳይማር እንዴት ነው መጽሐፍትን ሚያቀው ብሎ ሲናገሩ፣ ትምህርቴስ ከላከኝ ነው እንጂ ከኔ አይደለም። አባት ሆይ ዛሬ የዚህ የምዕራፍ አራት የተጨመቀ የቃል እውነት በመንፈስ ቅዱስ ሙላት ወደ ልባችን እንዲገባ እጸለያለሁ። እግዚአብሔር አምላክና አባት ሆይ በጌታ በኢየሱስ ክርስቶስ ስም እኔ ዛሬ ጸልያለው። ጌታ ሆይ እያንዳንዳችንን ዛሬ እንድትሞላን፣ እግዚአብሔር ሆይ ከፊታችን ላዘጋጀኸው አገልግሎት በየስፍራው ለምንዞረው ለምንኖረው፣ በየትኛውም ቦታ ላለን እግዚአብሔር ሆይ ለሁሉም አገልግሎት መንፈስህን አሁን መሞላት ይሆን ኃይልህን መሞላት ይሆን የቃል ብርሃን ዛሬ በመንፈስ ቅዱስ አማካኝነት ይብራለን የጌታ መንፈስ ዛሬ ጴጥሮስን የሞላ መንፈስ ሐዋርያትን የሞላ መንፈስ በልጆች ላይ ዛሬ እንደገና እንድንሞላ እንደገና በኃይል እንድንነሳ የሚያናግር በግልጥ የሚያስወራ የመንፈስ ቅዱስ ኃይል በልጆች ላይ ይምጣ። እኔ ዛሬ በኢየሱስ በሞኝነት እጸልያለሁ። በሞኝነት እንደተቀበሉት እግዚአብሔር ወይ ዛሬ ከዚህ መንፈስ ሳይካፈል የሚወጣ አንድ ሰው እንዳይኖር በኢየሱስ ስም እኔ እጸልያለሁ። በዚህ በዘመን መጨረሻ በዘመን ልቅላቂ ላይ እንደሚኖር ሰው በመንፈስ ቅዱስ ኃይል አማካኝነት ጨለማውን ጥሰን የምንወጣበት ሕይወታችንን እግዚአብሔር የምንኖርበት ስምን የምናከብርበት የመንፈስ ቅዱስ ሙላት በላያችን ላይ ይምጣ። እግዚአብሔር ሆይ ይህንን ታደርጋለህ፣ አመሰግናሃለሁ። በጌታ በኢየሱስ ስም አሜን። ሃሌሉያ። ኢየሱስ ጌታን። አጠገባቸው ያለውን ሰው አሁንም በመንፈስ ተሞልተ ትወጣለህ በሉት እስኪ፣ በቃል ተሞልተ ትወጣለህ በሉት እስቲ። በቃ ክርስትና እኮ ይሄ ነው፣ በቃል መሞላት፣ በመንፈስ መሞላት አለቅ። ሌላው ነገር በሙሉ በነዚህ ውስጥ ያለ ነው። መጽሐፍ ቅዱሳችን በዘጸአት ምዕራፍ ሰላሳ አንድ ቁጥር ሶስት ላይ ሙሴን እግዚአብሔር መቅደሱን እንዲሰራ በነገረው ጊዜ እግዚአብሔር አንድ ሰው ይመርጥና እንዲህ ይለዋል። ባስልኤል የሚባል ሰው ይመርጣል። ሌላም አንድ ሰው አለ ተጨማሪ ግን፣ ዘጸአት ምዕራፍ 31 ቁጥር ሶስት ላይ እንደዚህ ይላል በስራ ሁሉ ብልሃት፣ በጥበብም፣ በማስተዋልም በእውቀትም

ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በመሐፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት። እስኪ አሜን። ስለ መንፈስ ቅዱስ ሙላት በጣም ቅልል ያለ ምልከታ ሊኖረን አይገባም። ሁልጊዜ እየተሞላ ኧረ አሜን። መጽሐፍ እንደዚህ ይላል፣ በወይን ጠጅ ምን አትበሉ? አትስከሩ። በመንፈስ ምን በሉ? ተሞሉ ይላል። አያቸው በመንፈስ ቅዱስ ተሞሉ። በወይን ጠጅ መስከር ልክ እንዳልሆነ ሁሉ በመንፈስ ቅዱስ አለመሞላትም ልክ አይደለም። ሰምታችሁኛል አይደል? ስለዚህ ዕለት ዕለት እግዚአብሔር መንፈሱን ይሙላችሁ። ጴጥሮስ እንግዲህ እግዚአብሔር ሁል ጊዜ ሰዎችን ብድግ ሲያደርግ የማይመስሉ ሰዎችን እዚህ ያለን ጠቅላላ እንደዛ ነን። ሁላችንም ደካማ የነበርን አይደል? ሁላችንም ለዚህ ልንበቃ የማንችል ከኛ የተሻሉ ብዙ ሰዎች እያሉ እግዚአብሔር ግን ብዙ ጊዜ ፒክ ሲያደርግ የምታዩት፣ ጴጥሮስን ብድግ ሲያደርገው፣ ጴጥሮስ በገረድ ፊት እንደ ካደ እናቃለን። ጴጥሮስ አሳ ጥማጅ እንደሆነ እናቃለን። ጴጥሮስ ያልተማረ እንደሆነ እናቃለን። ይህንን ሰው አምጥቶ በማንነቱ መጀመሪያ ሁለት ነገሮች አድርጓል። አንደኛ አሳ ሊያጠምድ ሌሊቱን ሙሉ በራሱ ምንም እንደማይችል እግዚአብሔር ጸጥ ብሎ አየው። ምንም ሌሊቱን ሙሉ ልክ ኢየሱስ ግን ሲመጣ ቃሉን ሲሰጠው በቃልህ መረቡን እጥል አለው ሲል ያ ሁሉ አሳ እንዴት በደቂቃ እንደመጣ ታውቃላችሁ። አንድ ሁለተኛ፣ በገረድ ፊት የካደው ይሄ ሰው በገዳዮች ፊት ነው አሁን የሚያወራው። እዚ ጋር ይሄን ሁሉ ለማድረግ መጀመሪያ በገረድ ፊት መንፈስ ቅዱስ አልነበረው። መንፈስ ቅዱስ ከተሞላ በኋላ ግን በገዳዮች ፊት በሚያስፈሩ ኢየሱስ ላይ በፈረዱ ከስምንት ሳምንት በፊት እኮ ጌታውን ገለውታል። ስምንት ሳምንት። ከዛ ግን ይላል ምዕራፍ ሁለት ላይ የእግዚአብሔር መንፈስ መጣበትና በሱ አማካኝነት ሦስት ሺህ ሕዝብ ወደ እግዚአብሔር መንግስት ተጨመረ። በሱ ስብከት እስኪ በደንብ አሜን። የዛኔ ከግሪክም የመጡ ከተለያየ ሀገር የመጡ ሕዝቦች በሙሉ ይህንን ወንጌል ሰምተው ብዙዎች ሦስት ሺህ ወደ እግዚአብሔር መንግስት ተጨመሩ። ምዕራፍ አራት ላይ ግን አሁን የሚያወራው በህዝብ መካከል ሳይሆን በኢየሱስ ላይ በፈረዱት በጣም አስፈሪ በሆኑ ሰዎች በድፍረት በግልጽነት ምን ተሞልቶ መንፈስ ተሞልቶ? አጠገባቸው ያለውን ሰው እኔ ማለት በሉት። ያለ መንፈስ ቅዱስ ምንም ነኝ በሉት። መጀመሪያ ለመሞላት ባዶ መሆን ያስፈልጋል። ያለ መንፈስ ቅዱስ ምንም ማድረግ አይቻልም። መንፈስ ቅዱስ መጥቶ ከገባበ በኋላ ግን በባስሌኤል ላይ እንደነበረው ያ የጥበብ መንፈስ፣ ያ የእውቀት መንፈስ በስጢፋኖስ ላይ እንደነበረው ያ የጥበብ መንፈስ፣ ያ የእውቀት መንፈስ በፊልጶስ ላይ እንደመጣው ያ የወንጌል መንፈስ በጴጥሮስ ላይ እንደመጣው ያ የድፍረት መንፈስ ሃሌሉያ አይምሮን ሁሉ የሚከፍት የእግዚአብሔርን ቃል ከመዝሙር እያወጣ እንዴት እንደተናገረ ባለፈው አይተናል። መንፈስ ሲገባብህ ደፋር ትሆናል። መንፈስ ሲገባብህ በቃ አንተ የራስን ነገር ያስጥልና የእግዚአብሔርን ነገር ያስደርጋ። ሃሌሉያ፣ ኢየሱስ ያድናል። ሌላ ተጨማሪ እዚሁ ሉቃስ ምዕራፍ አንድ ቁጥር ስልሳ ሰባትም ላይ የመጥምቁ ዮሐንስ አባት አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢትን ተናገረ ይለናል። ምን ሞላበትና? መንፈስ ቅዱስ ሞላበትና። ለተራ ነገር አይደለም የተሞላው። አንተ የጌታህን መንገድ ትጠርጋለህ። ይህን ያህል ዘመን ኤልሳቤት እና ዘካርያስ ሳይወልዱ ምን ያህል ጊዜ እንደቆዩ ታውቃላችሁ? ያ የሆነበት ምክንያት የነሱ ነገር ከጨረሱ በኋላ የነሱ ነገር ካለቀ በኋላ እግዚአብሔር መንፈስ ቅዱስን ሲልክ አሮጊት የነበረችው ሴት መውለድ የማትችለው እርሱ ራሱ መልአኩ እንደውም አፉን እስኪዘጋው ድረስ ማመን እስኪከብደው ድረስ የእግዚአብሔር ኃይል ተገልጦ በመንፈስ ቅዱስ አማካኝነት የጌታን መንገድ የሚጠርግ ሀሌሉያ፣ የእግዚአብሔርን ሐሳብ የሚያስፈጽም አረ በደንብ አሜን። ለባስልኤልም ቢመጣ ይሄ መንፈስ የሞላበት የራሱን መቅደስ ሊያሰራው ነው። ሀሎ፣ የማንን የራሱን የእግዚአብሔርን መቅደስ። ሐምራዊ እንደዚህ አድርገ፣ ሞሎጊያውን እንደዚህ አድርጎ፣ እንደዚህ አድርጎ፣ አቤት አቤት። ዘጸአትን ስታነቦት፣ ዘለዋውያን ስታነቡ፣ ያንን ሁሉ በጥንቃቄ በተራራው እንዳሳየው ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበር። ነበርና በጥንቃቄ ምን ሞልቶበት? መንፈስ ቅዱስ ሞልቶበት። የማንን ስራ? የእግዚአብሔርን ስራ። ሃሌሉያ። ስለዚህ ባንተ ላይ መንፈስ ይመጣል በሎት፣ እስኪ የእግዚአብሔር ፈቃድ ባንተ ይከናወናል። ሃሌሉያ። ጴጥሮስም እንደዛ ነው ያደርገው። የአሳውን ጉዳይ ወረወረና ታውቃላችኋል። ልክ ባዶ ነበረ ልክ ያን ሁሉ አሳ ሰዎችን ጠቅሰው ሁሉ ሰብስበው እነሱ መሰብሰብ ስላቃታቸው ሌሎችን ጠቅሰው ሌሎች ጀልባ ውስጥ ያሉ ሰዎች መጥተው አግዘዋቸው ያንን ሁሉ እንደምንም ብሎ አውጥቶ ካደረገ በኋላ አሳውንም ትቶ ቤተሰቡንም ትቶ ኢየሱስን ተከተለው። ወደ ማርያም መጣና ገብርኤል እንደዚህ አላት ወንድ ልጅ ትወልጃለሽ። ምትወልጅ ወንድ ልጅ ግን አንቺን የሚጦር አይደለም። የዓለምን ሁሉ ኃጢአት የሚያስወግድ ሃሌሉያ። ይህ እንዴት ይሆናል? መንፈስ ቅዱስ ባንቺ ላይ ይመጣል። እስኪ በደንብ አሜን። ዋው። ስለዚህ መንፈስ ቅዱስ ወደ ጴጥሮስ ሲመጣ የተሰጠውን በሐዋርያ ሥራ ምዕራፍ አንድ ቁጥር ስምንት ላይ ወንጌልን እንዴት በኃይል እንደሚመጣባቸው ጌታ ኢየሱስ ደግሞ ነግሯቸዋል። በገዳዮች ፊት ብሏል፣ አፍና ጥበብን እሰጣቸዋለሁ። ወደ ገዢዎች ስትወሰዱ ምን እናገራለን ብላችሁ አትጨነቁ፣ በዛ ሰዓት ይሰጣቸዋል። እናንተ አይደለም የምታወሩት። ማነው የሚያወራው? የአባታችሁ መንፈስ። እረ አሜን። ዛሬ አንድ ሰው ከራሱ ወደ መንፈስ ቅዱስ ዞር አደረኩት? እችላለሁ ከሚል መንፈሱ ወደ እግዚአብሔር መንፈስ ዘወራረኩት። መንፈስ የሚመጣብ ወንድሜ ላንተ ዓላማ አይደለም። መንፈስ የሚመጣው የእግዚአብሔር ፕሮግራም ባንተ እንዲፈጸም እስኪ በደንብ አሜን። እዚሁ የሐዋርያ ሥራ ምዕራፍ አራት ላይ ቁጥር ሰላሳ አንድ ላይ ቅድም ጴጥሮስ ብቻውን ነበር የተሞላው። አሁን ግን ተጨማሪ ተመልከቱ። ሶስት ሺህ ህዝብ ድኗል። ከዛስ አምስት ሺህ ደርሰዋል። በዚህ ስም እንዳትናገሩ ብለው ጴጥሮስና ዮሐንስን ባዘዟቸው ጊዜ ወደ እነሱ ወገኑ ሄደው ነው የሚለው መጽሐፍ። ነገሯቸው ወደ ማህበሩ ሄደው ምን እንዳሏቸው ሊያስቆሟቸው እንዴት እንደፈለጉ ሲነግሯቸው በአንድ ድምፅ ሆነው ወደ እግዚአብሔር እንዴት እንደጸለዩ መጽሐፍ ቅዱሱን ስታጠኑት ይናገራል። ከዛስ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ። ከዛ ምን ይላል? በስንቱ ላይ? ጮክ በሉልኛ እስኪ በስንቱ ላይ? ቅድም በጴጥሮስ ላይ ብቻ ነበር። አሁን በስንቱ ላይ? በሁሉም ላይ መንፈስ ቅዱስ ምን አረገባቸው? ሞላባቸው። ይሄ መንፈስ ቅዱስ ሲሞላ ምን ልዩ ችሎታ ነው የሚሰጠው፣ ልዩ አቅም ነው የሚሰጠው። አንተ ማድረግ የማትችለውን ባንተ ውስጥ ሆኖ የሚያደርግ ኃይል ማለት ነው። እስኪ መንፈስ ቅዱስ ይበል ጉባኤው። እስኪ እንደገና መንፈስ ቅዱስ ይበል። እስኪ ውይ መንፈስ ቅዱስ ምን ሰበሰበን ታዲያ? እሱ እኮ ነው የሰበሰበን። ምን ፈልገን ይህን ድፍረት ከየት አመጣ ነው? አሁን ግን አጠገባቸው ያለውን ሰው እንደዚህ ከቸርች ያለፈ በሉት። እስኪ በምትሄድበት ስፍራ ሁሉ በሉት፣ በግልጽ የምትናገርበት በድፍረት የምታወራበት የመንፈስ ቅዱስ ኃይል በሉት።

ሊመልስ የሚችልበት ያልተለመደ ከዚህ በፊት ያልለመደው ኃይል ለምሳሌ ምዕራፍ ሶስት ላይ ወደ መቅደስ ሲገቡ ብዙ ጊዜ ይገባሉ፣ ብዙ ጊዜ ይወጣሉ፣ ብዙ ጊዜ ይገባሉ፣ ብዙ ጊዜ ይወጣሉ። የሆነ ቀን ላይ ግን የሆነ ኃይል አቁሙታል አአ ዛሬ እንደምትፈልገው የምትገባበት አለም የምሰራው ፕሮግራም አለ። ስለዚህ ቆሞ ወደ እኛ ተመልከት እያለ እምነትን ወደ ውስጡ የተቀበለ ጴጥሮስ ከእግዚአብሔር ዘንድ ለሚነገረው ነገር ድፍረትን ተካፍሎ ማለት ነው። ወደ በላቁ ማን ነው ደፍሮ የሚለው። ይሄ ሰው ከ40 ዓመት በላይ ይሆነዋል አለ መጽሐፍ ቅዱስ። መንፈስ ቅዱስ ልዩ ድፍረት፣ ልዩ ኃይል። ኧረ በደምብ አሜን። አዎ ጴንጤ የሆነ ሆነ። መንፈስ ቅዱስ ተሞልተ የማታወራ የምትፈራ ከሆነ እንደገና እጅ ጭነን መጸለይ ያለብን። በገዳዮች ፊት የሚገርመኝ ደሞ እዛው እዛው ይከሳቸዋል። እናንተ የሰቀላችሁት በምን ስም በምን ኃይል እናንተ ይሄን አደረጋችሁ ሲላቸው፣ እንዴ እናንተ ሙታን ነው በምትሉት? እኛ ግን ተነስቷል በምንለው። ሀሌሉያ። የሞተ ሊፈውስ አይችልም። አይ አንዱ ህያውነቱን እግዚአብሔር አረጋገጠው። በሞተ ስም እንዴት አድርገ ሰው ትፈውሳል? ከተቀመጠበት ቦታ እንዴት ይነሳል? የተነሳው በዚህ ታላቅ ስም በዛ ነው መዳን፣ በሌላ በማንም የለም አላቸው። እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ሌላ የለም። ዋው! አጠገባቸው ያለውን ሰው በሚፈሩ ሰዎች መካከል በሉት፣ እስኪ የምትናገርበትን ድፍረት በሉት፣ እግዚአብሔር ይሰጥሃል በሉት፣ ቃል ገብቶልሃል በሉት ሀሌሉያ። ይሄው ሉቃስ 21 ከቁጥር 14 እስከ ቁጥር 15 እንደዚህ ይላል ስለዚህ እንዴት እንድትመልሱ አስቀድማችሁ እንዳታስቡ በልባችሁ አኑሩት ወደረኞቻችሁ ሁሉ ሊቃወሙና ሊከራከሩ የማይችሉትን አፍና ጥበብ እሰጣቸዋል ወይኔ ወይኔ ይሄን መንፈስ እኔ ተለማምጀው አቃለ የእውነት ነው የምነግራችሁ በዶክተሮች መካከል ድሮ ከእነርሱ ጋር ቁጭ ብዬ እንደው ለደቂቃ እንኳን ባወራ ብዬ እምናፍቃቸው ሰዎች ውስጥ እግዚአብሔር መሃላቸው ከቶ ሀ ብለው እንዲሰሙኝ አርጎኛል። ኢየሱስ ያድና። ዲዩሲ ቃል ገብተለ ጴጥሮስ በደንብ ነው የሚሰማው። ወደረኞቻችሁ፣ ተቃዋሚዎቻችሁ ሊቃወሙና ሊከራከሩ የማይችሉትን ምን አፍና። እስኪ አፋችሁን ያዙልኝ ዛሬ አንደበታቸው ውስጥ መንፈስ ቅዱስ ይግባ፣ ምላሳቸውን ይንከው። የምትናገሩት ቃል የሚጣፍጥ ይሆን፣ የምትናገሩት ቃል የሚሰነጠቅ ይሆን፣ የምትናገሩት ቃል የሚነቅል ይሆን፣ የምትናገሩት ቃል የሚያፈርስ ይሆን፣ የምትናገሩት ቃል የሚተክል ይሆን። ዋው ጴጥሮስ ሲጠይቁት ይቅርታ አልጠየቀም። ሰምታችሁኛል። ይቅርታ አልጠየቅም። በቤተ መቅደስ ውከት በመፍጠራችን በጣም ይቅርታ አላላቸው አላላቸው። መልእክቱን አላስተካከለም፣ አልቀየረም። ኢየሱስ የሚለውን ስሙን አልለወጠም። በነዚህ ገዳዮች፣ በነዚህ አስፈራሪዎች እውነት እውነቱን፣ እንቅጭ እንቅጩን ነገራቸው። አረ ኢየሱስ ያድናል። መንፈስ ቅዱስን ተሞልተዋል። መንፈስ ቅዱስን ተሞልቶ ጌታ ኢየሱስ ቃል ገብቶልናል። አንደ በታችሁ ዛሬ ይነካ አንደ በታችሁ ዛሬ ይነካ አንደ በታችሁ ዛሬ ይነካ። በቃ ዛሬ በተናጠል የእግዚአብሔር መንፈስ ትሞላላችሁ። ከመነሻ ነግሬያችኋለሁ። እንደዛ እንደባቄላ ራሳችሁን ካለያችሁ በስተቀር የእግዚአብሔር እሳት አሁን ይመጣባችኋል። የእግዚአብሔር ክብር አሁን ይመጣባችኋል። የእግዚአብሔር ኃይል አሁን ይመጣባችኋል። አንድ በታችሁ ዛሬ ይፈታል። ይፍታ ይላል ጌታ። ዛሬ ምላስሽ ይፈታል፣ ምላስሽ ይፈታል በመንፈስ ቅዱስ ኃይል ታወራለ። አረ ኢየሱስ ያድናል። ከጥቂት ከስምንት ሳምንት በፊት ክዶ የነበረው ጴጥሮስ አሁን በገዳዮቹ ፊት የሚያስተካክለው ነገር የለው። አሁን የሚክደው ነገር የለውም። እናንተ የሰቀላችሁታል እግዚአብሔር ከሙታን አስነስቶታል። እኛ ለዚህ ነገር ምስክሮች ነን። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ከሰማይ በታች ሌላ ስም የለም አለ። ተደነቁ፣ ተገረሙ ይላል። ሃሌሉያ። ዛሬ አንደበታችሁ ይነካ፣ መንፈስ ቅዱስ በእናንተ ላይ ይምጣ፣ ክብሩ ባንቺ ላይ ይምጣ። እያንዳንዳችሁ በመንፈስ ተሞልታችሁ መውጣት ይሆንላችሁ። ለእርሱ ዓላማ ከሆነ እመኑኝ ይነካቸዋል። ቅድም የጠቀስኳቸው ሰዎች በሙሉ የዘገየባቸው ምክንያት፣ የቆየባቸው ምክንያት ያመጡት ልጆች ቢሆን የሆነ ነገር ሁሉ ለማን ክብር ነው የሆነው? ለእግዚአብሔር ክብር። ስለዚህ ለክብሩ ከሆነ ለወንጌል ከሆነ ለዓላማው ከሆነ የአዲስ ኪዳን መንፈስ እንደገና ይሞላቸዋል፣ እንደገና ይገባባቸዋል፣ እንደገና ይጨምርባቸዋል። በደንብ አሜን። መንፈስ ቅዱስን ሁሉም ተሞሉ ቃሉን በግልጽ ተናገሩ ይላል። መንፈስ ቅዱስ ያስፈልግሻል፣ ያስፈልገኛል፣ ያስፈልገሃል፣ ያስፈልግሻል። የእግዚአብሔር ኃይል ይመጣብሃል፣ ሐሳቡን ትናገራለህ። አንደ በትህ ዛሬ ይፈታል። በገዳዮች ፊት ታወራለህ፣ በሚቃወሙ ፊት ታወራለህ፣ በማይቀበሉ ፊት ታወራለህ። መንፈስ ቅዱስ በላያችሁ ላይ እንዲሞላባችሁ መንፈስ ቅዱስ በላያችሁ ላይ እንዲሞላባችሁ ብዙ ሰው ኃይል ተዋየዋለሁ። ብዙ ሰው አቅማ ተዋየዋለሁ። እግዚአብሔር ዛሬ ጉልበታችሁን ያድሳል። ጉልበታችሁን ያድሳል። አቅማችሁን ዛሬ ይጨምረዋል። መንፈስ ያስፈልገኛል። መንፈስ ያስፈልገኛል። መንፈስ ያስፈልገኛል። ክብር ያስፈልገኛል ለአገልግሎት ያስፈልገኛል፣ ለኑሮ ያስፈልገኛል፣ ለፈቃድህን ለማስፈጸም ያስፈልገኛል። ዛሬ የአባቴ መንፈስ በኔ ላይ ና በሉት። የእግዚአብሔር ህልውና፣ የእግዚአብሔር ህልውና እንደ ባላም ሳቀ እንደ መጀመሪያ ደግሞ በይወቴ ና ደግሞ በሕይወቴ፣ ሙላይ። በመንፈስ ልሂድ ወደ ሰማይ፣ ልሂድ ወደ ሰማይ። እንደ ባላ አምሳ ግን ሙላይ በመንፈስ ልሂድ ወደ ሰማይ